በቀን እስከ 400 ሺ ብር የተጣራ ገቢ የሚያስገኝን በሀገራችን ኢትዮጵያ ተወዳጅ የሥራ አትራፊ መኪና ሲኖትራክ። ይህ ተሽከርካሪ ከጊዜ ወደ ጊዜ ከቀን ወደ ቀን እጅግ በከፍተኛ ሁኔታ እየቀነሰ ይገኛል። በዛሬው ዕለት ምን ያክል ቀንሷል? ሙሉ መረጃውን ይመልከቱ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የብዙዎቻችሁ ጥያቄ የሆኑትን በሀገራችን እጅግ በጣም ተመራጭ ተወዳጅ የሆኑትን የሲኖትራክ ተሽከርካሪዎች የዋጋ መረጃን ይዤላችሁ ቀርቤያለሁ። እንግዲህ እነዚህ ተሽከርካሪዎች እጅግ በከፍተኛ ሁኔታ ዋጋቸው እየቀነሰ ይገኛል። ይህንን በተመለከተ ነው እንግዲህ የሁለቱንም አይነት ተሽከርካሪዎች ሙሉ መረጃ ይዘንላችሁ የቀረብ ነው። ከዛ በፊት የብዙዎቻችሁ ጥያቄ ሆነውን እንግዲህ የቲኤክስ አዲሱን ወደ ሀገራችን የገባውን ገልባጭ ብዙ ጊዜ እንግዲህ የምታነሱት ጥያቄ አለ። በተለይ በተለይ እንደ ሻተር የሚዘጋና የሚከፈት ሸራ እንዲገጠምለት ብዙዎቻችሁ ስጠይቁ ነበረ። ሆኖም አሁን ላይ የሚገቡት ተሽከርካሪዎች እጅግ በከፍተኛ ሁኔታ እየተሻሻሉ የመጡ ናቸው። እንዲሁም በባንክ አማራጭ የምትፈልጉም ካላችሁ አሁናዊ ዋጋው ስንት ነው? በባንክ 50 50፣ እንዲሁም 70 30። ሙሉ መረጃውን እንግዲህ ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክብራን ተመልካቾች አዲሱ ሆሆ ሲኖ ትራክ እጅግ በጣም ተወዳጅና ተፈላጊ የሆነ መጥቷል። በተለይ ቴክስ 336ቱ በሀገራችን ኢትዮጵያ እጅግ በጣም ተመራጭና ተወዳጅ እየሆነ ያለ ተሽከርካሪ ነው። ይህ ተሽከርካሪ በ336 ብቻ ሳይሆን በ371ም ለገበያ ይቀርባል። እነዚህ ተሽከርካሪዎች ላይ እጅግ የተጋነነ የዋጋ ቅናሽ እየተደረገ ይገኛል። በተለይ አሁን የሚገቡት እነዚህ ሆዎ ሲኖትራኮች ሲኖትራኮች እጅግ በተስተካከለ አቋም ማለትም ልክ እንደ አምቡላንስ መብራት ከላይ ተገጥሞላቸው እንደ ሻተር የሚዘጋና የሚከፈት ሸራ የተገጠመላቸው በኤሌክትሪክ ሲስተም የሚሰራ ማለት ነው። እነዚህ ተሽከርካሪዎች በአሁኑ ሰዓት እንግዲህ ከዚህ በፊት ማለትም ከየዛሬ ወራ አካባቢ መረጃውን በሚሊየን ቅናሽ አድርጎ የሰጠኋቸው መረጃ አለ። አሁን ላይ በ2025 ሞዴል እጅግ በከፍተኛ ሁኔታ የዋጋ ቅናሽ ያደረጉበት ቦታዎች አሉ። እንግዲህ እነዚህ ሆዎ ሲኖትራክ በቲኤክስ 336 በብዛት እንግዲህ በመዲናችን አዲስ አበባ ላይ አሁናዊ ዋጋቸው እጅግ በከፍተኛ ሁኔታ ቅናሽ በማድረግ በካሽ የሚሸጥበት ዋጋ 9 ሚሊዮን 900 ሺ ብር የሚሸጥበት ቦታዎች አሉ። እንደየቦታው እንደየአካባቢው ልዩነት ይኖረዋል። እንዲሁም 10 ሚሊዮንም 10 ሚሊዮን 100 ሺም የሚሉ አሉ። እነዚህ ተሽከርካሪዎች እንግዲህ በከፍተኛ ሁኔታ በካሽ ዋጋቸው ብቻ እስከ 11 ሚሊዮን 500 እና 11 ሚሊዮን 300 ደርሶ እንደነበር የምናስተውለው ነገር ነው። እነዚህን ተሽከርካሪዎች እንግዲህ 50% በባንክ አማራጭ ስትገዙ ከ10 ሚሊዮን 700 እስከ 10 ሚሊዮን 900 ሺህ ብር አካባቢ ልዩነት ይኖረዋል ማለት ነው። ያ ማለት እንግዲህ ግማሹን 50% ካሽ ከፍላቸው፣ ግማሹን 50% ደግሞ እየሰራቸው መክፈል የምትችሉበት ማለት ነው። ነገር ግን በፊት በድሮ የምናውቃቸው ዳምፕ ትራኮች በ336፣ 340፣ 371፣ 400 ኤችፒ ለገበያ በብዛት በ225 ሞዴል ቀርበዋል። በተለይ በተለይ 340 ሲኖ ትራክ በድሮ ጋቢና እጅግ በጣም ተመራጭና ተወዳጅ ነው። ብዙዎች እንግዲህ በድሮ ጋቢናው እየጠየቁም ስላሉ አሁን ላይ በብዛት እየገቡ ይገኛሉ። እነዚህ ተሽከርካሪዎች እንግዲህ ከዚህ በፊት ከነበረበት ዋጋም ቅናሽ አድርገዋል። አንዳንድ ቦታዎች ላይ እንግዲህ እስከ 8 ሚሊዮን እየተሸጡ ይገኛሉ። አንዳንድ ቦታዎች ላይ ግን ደግሞ እስከ 8 ሚሊዮን 200 ሺህ የሚሸጥበት ቦታ አለ። ዞሮ ዞሮ አሁን ላይ እጅግ በከፍተኛ ሁኔታ እየተቀነሰ ያለበት ዋጋ ነው። በተለይ ከሳምንት በፊት አንድ መረጃ ወደ እናንተ አድርሻለሁ። የኢትዮጵያ መንግሥት የሲኖ ትራክ ተሽከርካሪዎችን ወደ ሀገር ውስጥ እንዳይገቡ ክልከላ ማድረጉ ይታወሳል። ይህንን ተከትሎ እንግዲህ እጅግ በከፍተኛ ሁኔታ ሀገር ውስጥ እያሉ መሸጫ ላይ የተቀመጡ ማለት ነው ዋጋቸው እስከ 12 ሚሊዮን ገብተው እንደነበር ይታወሳል። ሆኖም ከሰሞኑ እንግዲህ መንግስት አስተካክለዋል የተባሉትን በርካታ አይነት የሲኖ ትራክ እንዲሁም ዳምፕ ትራኮች ማለት ነው። ይህንን ከግንዛቤ ውስጥ በመውሰድ ወደ ሀገር ውስጥ እንዲገቡ ፍቃድ ሰጥቷል ማለት ነው። ይህ እንግዲህ እንደምታውቁት የቻይና ተሽከርካሪ በተለይ ሲኖ ትራክ ሲመጣ አይ ሽብር የተባለ ብዙዎችን ሲጨርስ የነበረ ተሽከርካሪ ነው። ሆኖም ያው ከኛ አለማወቅም ሊሆን ይችላል። ዞሮ ዞሮ አሁን ላይ ግን እጅግ በከፍተኛ ሁኔታ አቋማቸው ተቀይሮና የቻይና አምራሽ ካምፓኒ፣ እጅግ በርካታ የሚባሉ ሲኖትራኮችን አሁን እያመረተ ያለው ማለት ነው እጅግ ዘመናዊ በሆነ ሁኔታ ነው ለገበያ እያቀረበቸው ያለው። ይህንን በተመለከተ ነው እንግዲህ መንግስት ይህንን ካረጋገጠ በኋላ እነዚህ የታገዱ ሲኖትራኮች ወደ ሀገር ውስጥ እንዲገቡ ፈቃድ ማድረጉ የበዚህ ሳምንት ውስጥ እንግዲህ ሙሉ መረጃውን ወደ እናንተ አድርሰናል ማለት ነው። በተለይ ቲኤክስ ላይ ብዙዎች እንግዲህ እንዳነሳችሁት ይህንን አይነት ማስተካከያ መደረጉ እንዲሁም ደግሞ እጅግ በርካታ የሚባሉ የካምፓኒው ሠራተኞች አገር ውስጥ ገብተው ሙሉ በሙሉ እንግዲህ በነፃ አገልግሎት በመስጠትና የሚፈልገውን አይነት አሰራር እየሰሩ ባሉበት በዚህ ሰዓት ላይ ሲኖትራክ ያላችሁ እንግዲህ እነሱ ጋር ትገናኝታችሁ የሚያስቸግራችሁ ነገር ካለ ብታወያየው መልካም ነው እላለሁ። በሰባ ሰላሳ ደግሞ አሁን እየተሸጠ የሚገኝበት ዋጋ ማለት ነው፣ አራት ሚሊዮን ሁለት መቶ ሽብር ከፍላችሁ ቀሪውን በባንክ አማራጭ ይሆናል ማለት ነው። ያ ማለት በሰባ ሰላሳ ደግሞ ከአምሳ አምሳው ትንሽ ጨመረ በማድረግ እስከ 11 ሚሊዮን ሁለት መቶ ሽብር አካባቢ ይሄዳል ማለት ነው። እንግዲህ ዛሬ የሲኖ ትራክ ተሽከርካሪን አሁናዊ የዋጋ መረጃ ወደ እናንተ አድርሻለሁ። ቀጣይ የምሰራላችሁ ደግሞ እንዲሁ ኖርማሉን የሎቤዱ ማለት ነው፣ እንዲሁም የቦቲን ሙሉ መረጃ ወደ እናንተ የማደርስና የማስደመጥ ነው የሚሆነው። ከሰሞኑ የተሽከርካሪ ዋጋ እጅግ በከፍተኛ ሁኔታ በሚባል መልኩ እየቀነሰ ይገኛል። ይህም የሆነበት ዋነኛው ምክንያት እንግዲህ መንግሥት በተሽከርካሪዎች ላይ አዳዲስ መመሪያዎችንና አዳዲስ ሁኔታዎችን እያወጣ ይገኛል። በትናንት ዕለት እንግዲህ አዲስ በኤሌክትሪክ የሚሰራ ተሽከርካሪ ወደ ሀገር ውስጥ ሊገባ ስለመሆኑ ከሻክማን ጋር ማለት ነው ውል መፈጸሙ ይታወቃል። ከመቶ ሀምሳ በላይ ተሽከርካሪዎችም እንግዲህ በቅርቡ በሚባል መልኩ በሀገራችን ኢትዮጵያ ይገባሉ። በተለይ እነሱ ተሽከርካሪዎች ሲገቡ የመኪና ዋጋ በከፍተኛ ሁኔታ እንደሚቀንስ በርካታ መረጃዎች እየወጡ ይገኛሉ። አሁን ላይ የምትገዙ ካላችሁ እንግዲህ ይህንን ከግንዛቤ ውስጥ አስገብታችሁ መወሰን ይኖርባችኋል። ማለት ያክል ወዳለሁ እነዚህ ተሽከርካሪዎች የሚገቡት እንግዲህ በኢትዮጵያ ለመጀመሪያ ጊዜ በጋዝ የሚሰሩ ተሽከርካሪዎች ናቸው። ሙሉ መረጃውን ከፈለጋችሁ በትናንትናው ቪዲዮ ላይ እንግዲህ መለስ ብላችሁ መመልከትና ማየት የምትችሉ ይሆናል እያልኩኝ ለዛሬ እንግዲህ ያቀረብኩላችሁ መረጃ ይህንን ይመስላል። ቪዲዮን ላይክ ላይክ ሸርሸር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና በየዕለቱ የሚለክከው መረጃ እንዲደርሳችሁ የኖቲፊኬሽን ማብራቷን ማብራታችሁን አትሰንጉንላለን። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንላለን።